ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድ የቻናሌ ተከታታይ ቤተሰቦቼ እንደምናላችልኝ እኔ ጋ ሁሉ ሰላም ነው። ሌሎች ወገኖችም ሰላም ሰላም ብያለሁኝ። ይሄንን ዛሬ የሰራሁት ምግብ ልነግራቸው አልችልም። ትንሽ ነው የሰራሁት እንደምታዩት። ሙሉ አሰራሩን ከፈለጋችሁ ኮሜንት ላይ አሳውቁኝ። እኔም የማቀውን ለእናንተ ለማቅረብ ዝግጁ ነኝ። ማሻ አላህ ተባረክ ረህማን። በጣም ነው ልክ በሩዝ ነው የሚሰራው ሲኒያ ልክ ሙክሮና ሲኒያ እንደምንሰራው ነው። በሩዝ ነው ይሄኛው የሚሰራው። ማሻ አላህ ተባረክ ራህማን ጥፍጥናውን ልነግራችሁ አልችልም። ብቻ ከተመቻችሁ ሙሉውን አሰራር ፍላጎት ካላችሁ ሰራላችኋለሁ ወይም ከመጀመሪያ ጀምሮ ምን ምን ግባት እንደሚያስፈልገው። ግን እንደምታዩት በጣም ለአይን ራሱ ያምራል። ለአንድ ለአምስት ደቂቃ ያህል ፍሩ ነከተዋለሁ። አሁን አልከተትኩትን ገና ብቻ ጥፍጥናውን ልነግራችሁ አልችልም። በቃ ሌላ ምግብ አልመገብም ነው የምትሉት ማለት ነው። ለማንኛውም ይህን ይመስላል ዛሬ የሰራሁት ምሳ ከጎን ማለት ነው የብቻ ሳይሆን ከጎን ከሰራሁት ምሳ እስኪ ይህንን ለምን ሼር አላደረግላቸውም ብዬ ነው። እንግዲህ እንደተለመደው ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እያደረጋችሁ ተቀላቀሉኝ ውድ ቤተሰቦች በፍቃዳችሁ ለምትከታተሉኝ ደግሞ እጅግ በጣም አመሰግናለሁኝ። ሰላም ቆዩልኝ።